ጌታቸው የለም፣ ሞንጆሪኖ የለችም፣ ኃይለስላሴ የለም። ሁሉም አልቀው ንጉስ ደብረ ጽዮን ብቻውን ቀረ። አረጀ በሬሳና በጣረሞት ተከቦ የሚኖር ቀውስ ሆነ። ይህ ትንታኔ ሜዳ ነው። አንደኛው ቬሮራ በተሰኘችው እጅግ ጥንታዊቷ ግዛት ህያው ዛሬዎስ ወይንም በእንግሊዘኛው ኢሞርታል ዛሬዎስ የተሰኘ ሃያል ንጉስ ነበረ። የሀያሉ ንጉስ ዛሬዎስ ዙፋን ከወርቅ የተሰራ ነበር። ቤተመንግስቱ በብር የተንቆጠቆጠ ከመሆኑን ባሻገር የቤቱን ቁሳቁስ ከነሐስና ከከበሩ ማዕድናት የተሰሩ ነበሩ ይህ ሁሉ የቅንጦት የተድላና የደስታ ግዛት ህልውና የተመሰረተው ግን የእውነት መስታወት ወይንም ሚረሮፍ ትሩዝ በተሰኘው መለኮታዊ ኃይል ነበር። የእውነት መስታወትን አነጣጥሮ የተመለከተ ማንኛውም ሰው የንጉሱን እውነተኛ ማንነት መገንዘብ ይችላል። የእውነት መስታወቱ ከንጉስ ንጉስ ከዘመን ዘመን ያለማቋረጥ ሲተላለፍ የኖረ ቬሮራን በእውነተኛ ንጉሶች እንድትመራ የሚቆጣጠር መለኮታዊ ኃይል ነው። ንጉስ ዛሬውስ ከደግነትና ከአገልጋይነት ይልቅ ለስልጣንና ለሀብት እንዲሁም ለቅንጦት አብዝቶ የሚጨነቅ ንጉስ ነበር። የሚገዛውም የዜጎችን ሀብት በመቀማት በማስፈራራትና አንፈራም ያሉትን እያሳደደ በመጨፍለቅ ነበር። ከዕለታት አንድ ቀን በልማዱ መሰረት የመስታወቱ ታላላቅ ካህናት የንጉስ ዛሬዎስን ማንነት ሊያዩ እንደፈለጉ በሰፊው ይነገራል። እንኳን ታላላቆቹ ካህናት ማንኛውም ፍጡር ወደ መስታወቱ በአንክሮ ከተመለከተ የንጉሱን እውነተኛ ማንነት መረዳት ይችላል። ካህናቱ መስታወቱን ለማየት መወሰናቸውን ሲሰማ ንጉስ ዛሬዎስ የሚይዘው የሚጨብጠው ጠፋው። ምንነቱ በትክክል ከታወቀና ህዝብም ጉዳዩን ከሰማው ሀገሬው ሊያምጽበት ይችላል። ስልጣኑና ሀብቱ አደጋ ላይ የውድቅበት ሆነ። ንጉስ ዛሬዎስ ጀነራሎቹንና አማካሪዎቹን በአስቸኳይ አስጠራ። መስታወቱን ማየት የለባቸውም፣ በፍጹም ይህንን እንዲያደርጉ ልንፈቅድላቸው አይገባም፣ ፈጽሞ ፈጽሞ ሲልጮህባቸው። ህዝቡ እውነቱን ካወቀ ዙፋኔን ይገለብጡታል አላቸው። ንጉሱ ምርጫ አልነበረውም። ሁሉም ከሃዲዎች ናቸው የሚል ክስ መስርቶ ታላላቆቹ ካህናት በሙሉ እንዲገደሉ አዘዘ። ቀጠለናም ጥላቶቻችን መቅደሱን እየተጠቀሙበት ነው የሚል ወሬ ነስቶ መስታወቱ የሚገኝበትን መቅደስ እንዲቃጠል አደረገ። መስታወቱን በድብቅ ወስዶ ከቤተ መንግስቱ ስር አርቆ ቀበረው። መቼም የተቀበረ ነገር አንድ ቀን ሊገኝ ይችላል ብሎ ሰግቶ፣ ሻለቃ ዱንያ የተሰኘ ታማኝ አገልጋዩን ብትከዳኝ አንተን ብቻ ሳይሆን ዘርማን ዘርህን አጠፋለሁ ብሎ አስፈራርቶ መስታወቱን እድሜ ልኩን እንዲጠብቅ አዘዘው። መስታወቱን ካላየና እውነቱን ካላወቀ ማንም ሊነሳበት አይችልም። ይህም ሁሉ ሆኖ የቅርብ ሰው የቅርብ አደጋ ሊሆን ስለሚችል በጉብዝናው የታወቀውን የገዛ ወንድሙን በመርዝ አስገደለው። ዓመታት አለፉ። ጊዜው እያለፈ ቢሄድም ንጉስ ዛሪዮስ ፍርሃቱ ሊያልፍለት አልቻለም። በተኛ ቁጥር መስታወቱ ታየብኝ ይሆን የሚል ቅዠት ያባንነዋል። ፍርሃቱን መቋቋም ሲሳነው ከሃዲዎች ናችሁ እያለ የቅርብ አማካሪዎቹን ሳይቀር አንድ በአንድ ፈጃቸው። የመስታወቱን ጠባቂ ሻለቃ ዱንያንም ና ልጋብዝ ብሎ በመርዝ ጸጥ አሰኘው። ጀነራሎቹን ገድሎ ጨርሶ ብቻውን ቀረ። ንጉስ ዛሬዎስ አረጀ። በሬሳና በጣረሞት ተከቦ የሚኖር ቀውስ ሆነ። ሁለተኛው ደብረ ጽዮን ንጉስ ዛሬዎስ ነው። እንደ ንጉስ ዛሬዎስ ሁሉ ደብረ ጽዮንም ዘላለማዊው ደብረ ጽዮን፣ ኢሞርታል ደብረ ጽዮን መሆን ይፈልጋል። የንጉስ ደብረ ጽዮን ዙፋን በወጣቶች ደምና በወርቅ ንግድ የተገኘ ስለሆነ ዙፋኑም ከወርቅና ከደም የተሰራ ነው። ቤተ መንግስቱም በሳፋየር ተገንብቶ የቤተ መንግስቱ ቁሳቁስ ከባሩድና ከድኝ የተሰራ ነበር። ይህ ሁሉ በእብሪት የተሞላ የሽምግልናና የቅንጦት ኑሮ ምንድነው? ጉዳዩ በሚሉ አዲስ መንገድ ተከታዮችና ወጣቶች ቅሬታ የተከበበ ነበር። የንጉስ ደብረ ጽዮን ስልጣንና ህሉና የተመሰረተው ህወሃት በተሰኘ መለኮታዊ ኃይል ነበር። ህወሃትን በቅርብ ሆኖ የተመለከተ ማንኛውም ሰው የንጉሱን እውነተኛ ማንነት መገንዘብ ይችላል። ከእለታት አንድ ቀን የህወሃት ታላላቅ ካህናትና መሪዎች የንጉስ ደብረ ጽዮንን ማንነት ሊያዩ መፈለጋቸውን አስታወቁ። እንኳን ታላላቆቹ ካህናት ማንኛውም ተጋሩ ወደ ህወሃት በአንክሮ ከተመለከተ የንጉሱን እውነተኛ ማንነት መረዳት ስለሚችል ደብረ ጽዮን ደነገጠ። የሚይዘው የሚጨብጠው ጠፋው። ምንነቱ በትክክል ከታወቀና ህዝብም ጉዳዩን ከሰማ መላው ትግራይ ሊያምጽበት ይችላል። ስልጣኑና ሀብቱ አደጋ ላይ ሊወድቅበት ሆነ። ንጉስ ደብረ ጽዮን ጄኔራሎቹንና አማካሪዎቹን በአስቸኳይ አስጠራ። ህወሀትን ከዚህ የበለጠ ቀርቦ ማየት የለባቸውም። በፍጹም ይህንን እንዲያደርጉ ልንፈቅድላቸው አይገባም፣ ፈጽሞ ፈጽሞ ሲል ጮኸባቸው። ህዝቡ እውነቱን ካወቀ ዙፋኔን ይገለብጡታል አላቸው። ንጉሡ መርጫ አልነበረውም። የጠረጠሩትን ሁሉ ከአዲዎች ናቸው የሚል ክስ መስርቶ ታላላቆቹ ካህናት በሙሉ እንዲወገዱ ካልተቻለም እንዲጋዙ አዘዘ። የእነሱ መወገድ የግዛቲቱን ኃይል እንዳያዳክመው ከጠላትም ጋር ቢሆን ከሰይጣንም ጋር ቢሆን እንተባበር የገቡበት ገብተን እንጨርሳቸው የሚል ትዕዛዝ ሰጠ። ቀጠለናም ጠላቶቻችን አይናቸው የቀላው በዚህ አይደለ ብሎ ዙፋኑን፣ ወርቁንና ሳፋይሩን በህውሀት ባንዲራ ጠቅልሎና ሁሉንም በድብቅ ወስዶ ከቤተ መንግስቱ ስር አርቆ ቀበረው። እንኳንስ ዙፋንና ወርቅ የተቀበረ ድንጋይም አንድ ቀን ሊገኝ ይችላል ብሎ ሰግቶ ጌታቸው አሰፋ የተሰኘ ታማኝ አገልጋዩን ብትከዳኝ፣ አንተን ብቻ ሳይሆን ዘርማን ዘርህን አጠፋለሁ ብሎ አስፈራርቶ ዙፋኑን እድሜ ልኩን እንዲጠብቅ አዘዘው። ዙፋኑ፣ ወርቁና ሳፋይሩ በህውሀት ባንዲራ ተሸፍነው ካልታዩ ማንም ሊነሳበት አይችልም። ዓመታት አለፉ። ጊዜው እያለፈ ቢሄድም ንጉሥ ደብረጽዮን ፍርሃቱ ሊያልፍለት ግን አልቻለም። በተኛ ቁጥር ዙፋኑ ወርቁና ሳፋይሩ ታዩብኝ ይሆን የሚል ቅዠት ያባንነዋል። ፍርሃቱን መቋቋም ሲሳነው ካዲዎች ናችሁ እያለ የቅርብ አማካሪዎቹን ሳይቀር አንድ በአንድ አስወገዳቸው። የዙፋን ቤቱን ዋና ጠባቂ ጌታቸው አሰፋንም ና አዲስ ቡችላ ወርቅ አግኝቻለሁ ብሎ ወስዶ በመርዝ ጸጥ አሰኘው። ጀነራሎቹን ገድሎ ጨርሶ ካህናቱን በሙሉ አስወግዶ ንጉስ ደብረ ጽዮን ብቻውን ቀረ። ጌታቸው የለም? ሞንጆሪኖ የለችም። ኃይለ ስላሴ የለም። ሁሉም አልቀው ንጉስ ደብረ ጽዮን ብቻውን ቀረ። አረጀ። በሬሳና በጣረሞት ተከቦ የሚኖር ቀውስ ሆነ። ሶስተኛው ንጉሥ ኔሮ በዘረፋና በጭካኔ ሮምን ለዘመናት ከገዛ በኋላ ከጭካኔው የተነሳ የገዛ እናቱንና ባለቤቱን ከገደለና ሀገር ካስለቀሰ በኋላ የሮም ሴኔት የህዝብ ጥላት ሲል ፈረደበት። ህዝቡ አምፆበት ሲነሳ ኔሮ ሮምን ጥሎ እግሬ አውጪኝ አለ። ስልጣኑ፣ ህዝቡ፣ አለም በአጠቃላይ እንደከዳው ሲገነዘብ ንጉሥ ኔሮ ራሱን ገደለ። ከመሞቱም በፊት እኔን የመሰለ ጥበበኛ አለፈ ሲል በጸጸት ተናገረ። ንጉሥ ደብረ ጽዮንም የማታ የማታ ጥርጥር የለውም ወይ ይገደላል ወይ ራሱን ይገድላል። ከመሞቱ በፊትም እንዲህ ይላል እኔን የመሰለ ጥጋበኛ አለፈ። ዋይ ውረድን ውረድ